ሃድዛውያን የንጋት ዋዜማ። ታንዛኒያ በምስራቅ አፍሪካ ዳርቻ የሕንድ ውቅያኖስን ታካ የተመሠረተች አገር ስትሆን አጎራባቾቿም ብሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ሞዛምቢክ፣ ሩዋንዳ፣ ኡጋንዳና ዛምቢያ ናቸው። አገሪቱ በምዕራባዊ ክፍሏ ተንጣሎ የሚፈሰውን የቪክቶሪያ ሐይቅም ጨምሮ በሰሜናዊ ምስራቅ ያጀቧት ሰንሰለታማ ተራራዎች እና በባህር ዳርቻ የሚገኙ የተንጣለሉ ሜዳዎች ባለቤት ነች። ከፖለቲካዊ አወቃቀሯ አንጻር ስርዓተ መንግሥቷ ሪፐብሊክ ሲሆን የምትመራውም በፕሬዝደንት ነው። ከምጣኔ ሀብት አንጻር የግሉ ሴክተርና በመንግሥት የሚመራው የእዝ ገበያ በስፋት የሚታዩባት ሲሆን የቱሪስት መስህብነቷ ደግሞ የተለየ እውቅናን አላብሷታል። አገሪቱ 945,090 ስኩዌር ኪሎ ሜትር ስፋት ሲኖራት ይህም በምስራቅ አፍሪካ በስፋት የመጀመሪያው አገር ያደርጋታል። ታዲያ በዚህ የድንበር ክልል ውስጥ 120 ብሔር ብሔረሰቦች በመከባበርና በመቻቻል ይኖራሉ። ይህም የአገሪቱን የብዝሃነትና አቃፊነት የቆየ አኩሪ ባህል እንደሚያሳይ በብዙዎች ይነገራል። የአገሪቱ ርዕሰ መዲና የሆነችው ዳሬ ሰላም በዛንዚባሩ ሱልጣን ሚዚዚማ እንደ አውሮፓውያን አቆጣጠር በ1862 የተመሰረተች ሲሆን፣ በሀገሪቱ ታላቋ ከተማና የመንግሥት መቀመጫ፣ የተለያዩ ኢንዱስትሪዎች ማዕከልና የትልቁ የአገሪቱ ወደብ ፖርት ኦፍ ታንዛኒያ መገኛም ጨምሮና በማገልገል ላይ ትገኛለች። የዛሬው የሕይወት ቅንጭብጭብ ፕሮግራማችን ታንዛኒያን ማዕከላዊ ትኩረቱ አድርጎ የተነሳበት የራሱ ምክንያት አለው። ቴክኖ ሳይንስ እንደ ሮኬት መጥቆ የሰው ልጅ ቁልቁል ከእርሰ ምድርን ሽቅብ ደግሞ ህዋን በቴክኖሎጂ በሚበርብርበት በዚህ በክፍለ ዘመን በዚች አገር የዓለም ጭራ ሆነው ልክ እንደ ጥንቱ ማኅበረሰብ በአደንና ፍራፍሬ ለቀማ የሚተዳደሩ እጅግ ዋላቀሪ ማኅበረሰብ ክፍሎች መኖራቸው በብዙዎች ላይ አግራሞትን አጭሯል። ጎሳዎች የሃድዛ ጎሳ አባላት በሰሜን ታንዛኒያ በአሩሻ ክልል የኢያሲ ወንዝን ተፋሰስ ተከትለው በመካከለኛው የአገሪቱ ስምጥ ሸለቆ ውስጥ በሰረንገቴ አምባ ሜዳዎች ላይ የሰፈሩ ጥንታዊ ሕዝቦች ናቸው። የሃድዛ ጎሳ አባላት ላለፉት አርባ ሺህ ዓመታት ባህል ወግና ትውፊታቸው ከማንም ጋር ሳይደባለቅ ሳይሸቃቀጥና ሳይለወጥ ቱባነቱን ጠብቆ እንዲቀጥል ያደረጉና በዓለማችን የመጨረሻዎቹ አዳኝና ፍራፍሬ ለቃሚዎች መሆናቸውን በበርካታ የሥነሰብ ጥናት ባለሙያዎች ይነገራል። ቴክኖ ሳይንሱ በንስራ ክናፋት ሽቅብ መጥቆ የአርቴፊሻል ኢንቴልጀንስ ልዕቀት ከፍታው በማይለካበት በዚህ የዲጂታል ቴክኖሎጂ ዘመን ሀድዛዎች ዛሬም ማልደው በመነሳት ለአደንና ለፍራፍሬ ለቀማ ይሰማራሉ። በነርሱ ዘንድ ሕይወት ዛሬና ዛሬ ብቻ ናት ነገ የእነርሱ አይደለችምና ይህኛውን ቈጥበን ለዚያኛው ቀን ይደር የሚባል አስተሳሰብ የለም። ከዚህ ይልቅ በጋራ ወጥተው በማደንና ፍራፍሬ በመልቀም በጋራ አብስለው በጋራ ተናጥቀው ይመገባሉ። የማኅበራዊ ሕይወታቸው ትስስር የትየለሌ ሲሆን እንኳን እርስ በርስ ከውጭ የሚመጣ ጸጉረ ልውጥ ላይ እንኳን ተንኮልና ሸር አያውቁ የሃድዛ ጎሳ አባላት እየተመናመኑ መጥተው በአሁኑ ወቅት በሕይወት የሚገኙት ከ1200 እስከ 1300 ብቻ እንደሆኑ መታወቁ ደግሞ ከታሪክና ከሰብአዊነት ጋር በተሰናሰሉ ምክንያቶች የብዙዎችን ቀልብ ስቧል። ለጎሳው አባላት መመናመን ዋነኛው ምክንያት በጎሳው አባላት መኖሪያ አካባቢ በየጊዜው ወረርሽኝ የሚነሳ በመሆኑና የሚወለዱ ሕፃናትም ዘመናዊ የሕክምና አገልግሎት ስለማያገኙ ዕድሜያቸው ከአራትና ከአምስት ዓመት ማለፍ ባለመቻሉ እንደሆነ ታውቋል።

ከተለያየ አየ ወረርሽኝ የሃድዛ ጎሳ አባላት ለዘመናት በአርብቶ አደርነት አደን እና ፍራፍሬ ለቀማ ላይ በመሰማራት በነባሩ አኗኗራቸው ላይ ማንንም ጣልቃ ሳያስገቡ የኖሩ ማህበረሰቦች ናቸው። ከምግብ አንጻር ሥጋ ወዳዶች እንደሆኑ የሚነገርላቸው ሃድዛዎች ጎሪላን ጨምሮ የተለያዩ የዝንጀሮ ዝርያዎችን ተርኪዎችን፣ አእዋፋትን፣ አይጦችንና አይጠ መጎጦችን ብቻ በሰማይ በራሪም ሆነ በምድር ተንቀሳቃሽ ያገኙትን ሁሉ በፍቅር ይመገባሉ። በተለይ ደግሞ ዝንጀሮዎች ዋነኛ ምርጫዎቻቸው እንደሆኑ ይነገራል። ከዚህ በተጨማሪ የዱር ማር የተለያዩ ሥራ ሥሮችና ቅጠላ ቅጠሎችን የሚመገቡ ሲሆን አሸዋ ምሰው የሚፈልቀውን ድፍርሷ በመጠጣት ጥማታቸውን ያስታግሳሉ። አብዛኛዎቹ አድዛዎች የራሳቸው የሆነ ቋሚና ዘመን ዘለቅ ሃይማኖት ባይኖራቸውም፣ ጥቂቶች ግን ከቅድመ አያቶቻቸው ሲወርድና ሲወራረድ በመጣው ትውፊት መሠረት ፀሐይን ጨረቃንና ከዋክብትን እንደሚያመልኩ ይነገራል። ዛሬ በሕይወት እንዳሉ የሚገመቱት ከ1200 ወይም ከ1300 የሃድዛ ጎሳ አባላት አኗኗር አንጻር ከ20 እስከ 30 አባላትን በሚይዙ ቤተሰባዊ ቡድኖች ተከፋፍለው የሚኖሩ ሲሆን በረጅም ጉዞና በድርቅ ወራት ግን እርስ በርስ ለመረዳዳት ይመቻቸው ዘንድ ከ100 እስከ 150 ሰዎች ሆነው በመሰባሰብ ጥግግት ይፈጥራሉ። ይሁንና በእነዚህ ጥንታዊ የታንዛኒያ ጎሳዎች ቀዬ ውለው ማደራቸውን የሚናገሩ አንዳንድ የስነሰብ ተመራማሪዎች በሕይወት የሚገኙት የጎሳው አባላት ቁጥር ከአንድ ሺህ እንደማይበልጡ ይናገራሉ። የአድዛ ወንዶች ሰውነታቸውን የሚታጠቡት በአቅራቢያቸው ወደሚገኙ ድፍርስ ወንዞች በማምራት ሲሆን አሸዋ ዘግነው አሊያም ጭቃ ዝቀው መላ አካላቸውን በመፈተግ እንደ ሳሙና ይጠቀማሉ። እነዚህ የጎሳው አባላት የሆኑ አባወራዎች ሴቶቻቸው ግን ሰውነታቸውን ሳይታጠቡ ወራትን ቢያስቆጥሩ ከቀድሞው ይልቅ ውበታቸው እንደሚጨምር ስለሚያምኑ ሴቶች ቶሎ ቶሎ ወደ ውሃ መቅረብ አይፈቀድላቸው። የጎሳው አባላት ጥርሳቸውን የሚያጸዱት ደግሞ ምግብ ለማብሰል ካነደዱት እሳት ስር አመድ ዝቀው ጥርሶቻቸውን በመፈተግ ነው። የሃድዛ ጎሳዎች የስሜት ልኬት በዓለማችን ላይ በዋልታዎች አካባቢ የሚኖሩ ሌሎች ማኅበረሰቦችን ጨምሮ በየትኛውም ስፍራ ከሚገኙ ሕዝቦች ጋር ሲነጻጸር እጅግ ደስተኛ ሕዝቦች መሆናቸውን ጥናቶች ያስረዳሉ። ሃድዛዎች ሁሌም ፈገግታ የማይለያቸው፣ ያገኙትን ሁሉ ተከፋፍለው የሚበሉና የሚጠጡ፣ እርስ በርስ እንደ ወንድማማችና እህትማማች የሚተያዩ ከማኅበረሰባቸው ውጪ እነሱን ለመጎብኘት የሚሄዱትን ቱሪስቶች በፍቅር ተቀብለው የሚያስተናግዱ ደስተኛና ቅን ሕዝቦች መሆናቸውን በተጨባጭ ያዩቸው ወገኖች ይመሰክሩላቸዋል።

የዚህ ጥንታዊ ጎሳ አባላት ከጥንት ጀምሮ ፍራፍሬ ለቀማና አደንን እንደ ምጣኔ ሀብትና መተዳደሪያ አድርገው በመያዛቸውና የሚያስፈልጋቸውን ሁሉ ከጫካው አድነው ስለሚያገኙ ፈጽሞ እንስሳት እርባታ የሚባል ነገር አያውቁም። እራሳቸውን በሚያዘጋጇቸው ደጋኖችና ቀስቶች የማደኛ መሳሪያቸውን በማበጀት ያሻቸውንና በመንገዳቸው ላይ ያገኙትን እንስሳ ሁሉ አድነው ይመገባሉ። በአንድ ስፍራ ላይ የእንስሳቱ ቁጥር ሲመናመን ወደ ሌላ አካባቢ ስለሚሰደዱ በጎብኚ ቱሪስቶች ተፈልገው የማይገኙባቸው በርካታ ጊዜያት አሉ። በየደረሱበት ከሳርና ከጨራሮ መኖሪያቸውን ለመቀለስ የሚፈጅባቸው ጥቂት ደቂቃ ሲሆን፣ ያም ቢሆን ነገ ተደግሞ የማይታደርበት ጎጆ ሊሆን ይችላል። አንዳንድ ጊዜ ደግሞ ግዙፍ ዛፎችን በመቦርቦር ዘለግላሉ ወራት የሚጠቀሙበት መኖሪያ ቤትም ሲያበጁ ይታያል። ከንብረት አንጻር ከማደኛ ቀስቶቻቸው እንዲሁም ከጥቂት የማብሰያ ቁሳቁሶችና ያደፉ አልባሳት በስተቀር የኔ ብለው የሚጠሩት ጥሪት የላቸው። ሃድዛዎች ሃድዛኔ የሚባል ለየት ያለ የራሳቸው ቋንቋ አላቸው። ይህ ቋንቋ ሃድዛኔ ተብሎ የሚጠራ ሲሆን የተለያዩ አስገራሚ ድምፆች ውህደት ይስተዋልበታል። ቀበቀበ የጎሳው አባላት የዕለት ጉርስ ፍለጋ ቀኑን ሙሉ ግዳይ ለመጣል ቁጥቋጦ ለቁጥቋጦ ሲሯሯጡ ስለሚውሉ አካላዊ ድካም ሲሰማቸው በደረሱበት ስፍራ ሁሉ ጋደም ይላሉ። የጋብቻ ሕይወታቸውን በተመለከተ ታስቦና ታቅዶ የሚደረግ አንዳችም ነገር የለም። በጎሳው ትውፊት መሠረት የፆታ እኩልነት የተረጋገጠ በመሆኑ ወንዶች በርካታ ሴቶችን ማግባት ቢፈልጉም ውሳኔው ግን በሴቷ ምርጫ ላይ የተመሠረተ ነው። በሃድዛዊ ዘንድ ጠለፋ ወይም እኛ የምናውቀው ዐይነት አስገዳጅ ጋብቻ ፈጽሞ የለም። የሚወለዱ ልጆች እንደ ማንኛውም ማህበረሰብ በአያቶቻቸው በአክስቶችና አጎቶቻቸው እንዲሁም በሌሎች የቤተ ዘመድ አባላት እንክብካቤ የሚደረግላቸው ሲሆን ዕድሜያቸው ከሁለት ዓመት በታች የሆኑ ሕፃናት ግን ፈጽሞ ከወላጆቻቸው እንዳይለዩ ይደረጋል። በሃድዛ ጎሳ ውስጥ አንድ ሰው ሲሞት የመቀበር ዕድሉ ዝቅተኛ ነው። ሃድዛዎች የሞተ ዘመዳቸውን አስክሬን ከሚኖሩበት ስፍራ አርቆ የመጣ ልምድ የነበራቸው ቢሆንም አሁን አሁን ግን የዱር አውሬው ሲሳይ እንዳይሆን በመስጋት ትቢያ ምሰው አፈር መልሰው መቅበር ጀምረዋል። ከቅርብ ጊዜ ወዲህ እነዚህን የዓለማችንን የመጨረሻዎቹን ፍራፍሬ ለቃሚና አዳይ ማኅበረሰብ አባላት ለመጎብኘት በርካታ ቱሪስቶች ወደ ስፍራው በመጉረፍ ላይ ይገኛሉ። ስለዚህ ከቱሪስቶቹ ጋር በፍጥነት የተላመዱት ቻባና ዱዱ ኪኤ ፎቶግራፎችና ቪዲዮዎች በማኅበራዊ ሚዲያ በመናኘታቸው በአጭር ጊዜ ውስጥ ዓለም አቀፍ ታዋቂነትን አትርፈዋል። ቻባና ዱዱ ኪኤ ወጣት የሃድዛ ጎሳ ማኅበረሰብ አባላት ናቸው። አሁን መላው ዓለም ስለ እነሱ ያወራል።

ዕድሜ ለቴክኖሎጂ ይሁንና፣ ከ50 ዓመታት ወዲህ በተለያዩ ምክንያቶች ሃድዛዎች ከ75 እስከ 90 ከመቶ ይዞታቸውን ማጣታቸው ነባሩ ባህላቸውና የጎሳ ውልውና ላይ ጭምር አደጋ መጋረጡን ጥናቶች ያሳያሉ። ለዚህ ምክንያቱ ደግሞ የሰፈራ መስፋፋት፣ የግሉ ኢንቨስትመንት መበራከትና ሌሎች ውጫዊ ግፊቶች መሆናቸው ታውቋል። ከዚህ በተጨማሪ አንዳንድ ቱሪስቶች ለሰብአዊ ፍጡር በማይገባ መልኩ የጎሳውን አባላት መጋፋታቸውና የዓለማችን ሙቀት መጨመር ያስከተላቸው አሉታዊ ተጽዕኖዎች ባህሉን እየቀየጠው ሊመጣ እንደቻለ ይነገራል። ሊነጋጋ ያቅላላው የአድዛዎች ሰማይ በጨለማ ሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ከሦስት ዓመታት በፊት ጆኤል በተባለ ሚስዮናዊ የሚመራ አንድ ቡድን ወደ አድዛዎች ቀይ ጥሶ በመግባት ለጎሳው አባላት ንጹሕ የመጠጥ ውኃ ለማቅረብ የሚያስችል የጉድጓድ ቁፋሮ ጀመረ የወንጌል መልእክተኛው ጆኤል በአስተርጓሚ ለጎሳው አባላት ባደረገው ንግግር ይህንን እንድናደርግ የረዳን እግዚአብሔር የሚባል አምላክ ነው። ይህ አምላክ ለእናንተ ንጹሐንና ዘላለማዊ ፍቅሩ ይዘንላችሁ እንድንመጣ ልኮናል ብሏቸው ነበር። አዎ፣ ሃድዛዎች በእግዚአብሔር የሚጎበኙበት ዘመን ደረሰ። ሚስዮናዊው ጆኤል ለክርስቲያን ሚዲያዎች እንደተናገረው ይህች ቀን በጨለማ ተቀምጦ ዘመናትን ላስቆጠረ ሕዝብ የጌታን ብርሃን ጭላንጭል ያየባት ታሪካዊት ዕለት ናት ብሎ ነበር። ዛሬ የሃድዛቤ ጎሳዎች በራሳቸው ቋንቋ ተተርጉሞ በድምፅ የተዘጋጀ መጽሐፍ ቅዱስ ያዳምጣሉ። ብዙዎች በሚያዳምጡት የወንጌል ታሪክ ስለ ጌታ ኢየሱስ በመስማታቸው ልባቸው ተነክቷል። ከእንግዲህ የዚህ ጥንታዊ ጎሳ አባላት ንጹሕ ውሃ ብቻ ሳይሆን የጠራውን የቃሉን ወተትም ይመገባሉ። እግዚአብሔር በተመለከተበት ወራት ለሃድዛቤዎች እንዲያ አድርጎላቸዋል።